ሰላም ጤና ይስጥልኝ፣ ተመልካቾቻችን። ቤጉ ሰሞነኛ ሳምንታዊ መደበኛ ፕሮግራማችን እነሆ ጀምሯል። በዛሬው ቤጉ ሰሞነኛ ፕሮግራማችን ሀገራዊ ለውጡ እውን የሆነበትን ሰባተኛ ዓመት በማስመልከት በመላ ሀገሪቱ የድጋፍ ሰልፍ ተካሂዷል። በክልላችን በአሱሳ ከተማም በደማቅ ሁኔታ የተከናወነ የድጋፍ ሰልፍ ተካሂዷል። በሀገሪቱ የተከናወነውን የለውጡን ሂደት በተመለከተና በሰባት ዓመት የለውጡ ሂደቶች ውስጥ የተመዘገቡ አበይት ፍሬዎች አሉ፣ ተግዳሮቶች አሉ። ዘርዘር ያሉ ሀሳቦችን ከባልደረባዊ ጣሳ ውጀታ ጋር በመሆን ቆይታ እናደርጋለን። በዚህ ቆይታችን እንግዲህ በተለይም ደግሞ ከ2010 ዓ ምት ጀምሮ በሀገራችን የታዩ አዳዲስ የፖለቲካ ሂደቶች አሉ። ኢትዮጵያ የገጠሟት ፈተናዎች ከሀገር ውስጥ ከውጭም ዘርፈ ብዙ ፈተናዎች ነበሩ። እነዚህና መሰል ጥያቄዎች እያነሳ ቆይታ እናደርጋለን። እጣሰው እንኳን ደህና መጣህ፣ እንደምን ሰነበትክ? ሁሴን ቀደም ሲል አንተም ስታስታውቅ እንደነበረው ባለፉት ሰባት የለውጥ ዓመታትን በተመለከተ ሰሞኑን እንግዲህ በመላው ሀገሪቱ፣ በክልላችን፣ በተለያዩ በክልሉ ወረዳዎች፣ እንደዚሁም ዞን ከተሞች እንደዚሁም በመዲናችን አሶሳ ከተማ ላይ የድጋፍ ሰልፎች ተካሂዶ ነበሩ። ያንንም የምንቃኝ ይሆናል። አጠቃላይ ያሳለፍናቸው ሰባት ዓመታት የለውጥ አመታት በምን መልኩ ነው ያሳለፍናቸው የሚሉ ጉዳዮች ላይ አብረን እንግዲህ መረጃዎችን ለተመልካቾቻችን የምናደርስ ነው የሚሆነው። ምናልባት ሰባት ዓመታትን ስንመለከት በሁለት መንገድ ነው የገጠሙ ፈተናዎች እና የተመዘገቡ ስኬቶች ምንድን ናቸው በሚለው ዙሪያ ላይ እንግዲህ ተመልካቾቻችን መረጃዎችን የምናደርስ ይሆናል ማለት ነው። እንግዲህ ሁሴን ምናልባት ከለውጡ ወደ 2010 መጋቢት 24 እንግዲህ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ስልጣንን በሰላማዊ መንገድ ለማሸጋገር የተጀመረበት እለት ነው። በኢትዮጵያ የፖለቲካ ታሪክ ውስጥ የመጀመሪያው ምዕራፍ ተደርጎ ነው የተወሰደው። ባለፉት አመታት የነበሩ ስልጣን አንድ መንግስት ወደ ስልጣን የሚመጣበት መንገዶች ስንመለከት በትጥቅ ትግል ነው አብዛኛው። እንግዲህ ታሪኩ ብዙ ነው፣ ወደዛ አንገባ። በትጥቅ ትግል ነው ስልጣን አንድ የመንግስት መያዝ ሲይዝ የነበረው። ነገር ግን በኢትዮጵያ ውስጥ የመጀመሪያ የዘመናዊ የፖለቲካ ስርዓት ግንባታ የተጀመረበት መጋቢት 2010 ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰላማዊ መንገድ ወደ ስልጣን የመጡበት ዘመን ነው። ከቅርብ አመታት ወዲህ በሀገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን የሀገር ክብርና ብሔራዊ ጥቅምን በተሻለ ሁኔታ አዲስ አመራር ሊጠብቅ ይችላል ብለው በማሰብ ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። ከዛ እንግዲህ ተነስቶ ሰባት ዓመታት ነው አስቆጥሯል። እና በዛ ጉዳይ ላይ እስኪ የተወሰነ መረጃ በጣም ጥሩ ጣሰው፣ አመሰግናለሁ 2010 ስናነሳ እንደው ከ2010 ትንሽ ወደ ኋላ መለስ ብለን ምንቃኘው ጥሩ ይመስለኛል። በሀገራችን የፖለቲካ ታሪክ በርካታ ሪዮት አለሞች የሚንሸራሽሩባት ሀገር ነች። ሀገራችንም እንደው በቅርብ እንኳ ታሪክ በ1966 ዓ ም የነበረው የ66ቱ አብዮት ተብሎ በተደጋጋሚ የሚነሳው በርካታ ሪዮት አለሞች ይንጸባረቁ ነበረ። የመገዳደል በሰላማዊ መንገድ ይጀመርና ትግል በመሳሪያ በአፈሙዝ ይቋጫል። በየትኛውም ዘመን ልንተካቸው የማንችላቸው ወጣቶች በተለይ ምሁራን የተፈጁበት ታሪክ ነው። ሀገራችን በርካታ ቁስ ወድመዋል። ሁሌ ስርዓት መጥቶ ስርዓት በሄደ ቁጥር ከዜሮ ነው የምነሳው። እንዲህ አይነት ክፉ የፖለቲካ ባህል ተሸከማ ኖራለች ሀገራችን። እንደዛም ሆኖ የውጭ ወራሪ በሚከሰትበት ጊዜ ሀገር ነፃነቷን አስጠብቃ ኖራለች። እንዳለመታደል ሆኖ ግን በውስጥ ችግር ረጅም ዓመታት ስታመስ የኖረች መግባባት ያልተቻለበት በቀላሉ በባንዲራ በህገ መንግስትና በተለያዩ ጉዳዮች እንኳን አንድነትን አጥታ ለረጅም ጊዜ ኑራለች። ዋጋ ተከፈዋል። 83ም አለፈ 83 እንግዲህ እድሎች መጥተዋል። እድሎቹን ተከትሎ ደግሞ ፈተናዎችም ነበሩ። እነዚ ፈተናዎች እየተገለባበጡ እየተገለባበጡ መጥተው ኢትዮጵያን ከውስጥም ከውጭም እያመሷት መጥተው ስትናቅ ኖራ 2010 ላይ የተገላገለችበት አጋጣሚ ነው ያለው። 2010 እንግዲህ ሁላችንም እንደምናየው ዶክተር አብይ አህመድ ከአቶ ኃይለማርያም ደሳሌ የስልጣን ርክክብ ሲደረግ በመላ ሀገሪቱ የነፈሰው ንፋስ ማለት ይቻላል የደስታ ንፋስ አለ። በተለይ እሳቸው ጣሰው በበዓለ ሲመታቸው ጊዜ ያነሷቸው ነገሮች የጥላቻ ግንብ ፈርሶ የፍቅር ድልድይ እንገነባለን በሚል ነው በሚል እንግዲህ ይሄ ቃላት እንደት መሰለ በጣም ክብደት ያለው በፈተና ውስጥ ያለፈ ሰው የጎሪጥ እየተያየ አንዱ አንዱን ሲበላው ሲበላላ ለኖረ ማህበረሰብ እንዲህ አይነት አዋጅ ሲታወጅ እጅጉ ነበር የሚያስደስተውና፣ ግን ፈተናም አብሮ መጥተዋል። ፈተናው እንግዲህ ከውስጥም ከውጭ ነበረ። ምናልባት ከለውጡ በኋላ ፈተናዎችም ገጥሞ ነበሩ። እና ለውጡን በተለያየ አንግል ሲመለከቱ የነበሩ ቡድኖች አካላት ነበሩና ምናልባት የመዋጥ የፌዴራሊዝም ስርዓትን አይደለም፣ አሁን እየመጣ ያለው ይሄ አዳዊ ስርዓት ይነግሳል፣ ኢትዮጵያ ውስጥ አዳዊ ስርዓትን ለማምጣት እየተደረገ ያለ ጥረት ነው በሚል የተለያዩ አመለካከቶች ነበሩ። በዚህ ምክንያት በሀገራችን ላይ በተለያዩ ቦታዎች ላይ በዚ በሰባት ዓመት ውስጥ ያየናቸው በርካታ ጦርነቶች ነበሩ። ለምሳሌ የሰሜኑን ጦርነት ብናነሳ በዚህ በሰባት ዓመት ውስጥ የተካሄደ ነው። ለውጡን በጥርጣሬ ከማየት የተነሳ የተነሱ ግጭቶች ናቸው። ሌሎች እኛ አካባቢ ላይም የነበሩ ከዚህ ከመተከል አካባቢ ከማሽ አካባቢ ላይ የነበሩ ጦርነቶች ፈተናዎችም ነበሩ። እነዚህ ፈተናዎች ግን መጨረሻ ላይ በሰላማዊ መንገድ ነው የተቋጩ። ለምሳሌ እኛ አካባቢ ላይ ያለው የአለመግባባቶች የነበሩ ጦርነቶች በሰላማዊ መንገድ መንግስት፣ እንግዲህ እያንዳንዱ የሚፈጥሩ ችግሮችን በሰላማዊ መንገድ እፈታለሁ ኑ አብረን ስራ ብሎ ባደረገው ጥሪ እነዚህ ችግሮች ተቀርፎ አሁን ላይ እንግዲህ ክልላችን ላይ ያለውን ሰላም የተመለከተው ነው እና ፈተናዎቹም ነበሩ ለማለት ነው። በክልላችን ሲታዩ የነበሩ ፈተናዎች ከሀገራችን የሚቀዱ ናቸው። የሀገሪቱ ችግር በገዘፈ ቁጥር ወደ ክልሎች ይወርዳል፣ ምንም አይካድም። መንግስት እንደ ሀገር በክልልም ደግሞ እንደ ክልል በትጥቅ ትግል ሲታገሉ የነበሩ ኃይሎችን በሰላማዊ መንገድ ወደ ድርድር አምጥቶ ንጹሕ አየር ነፍሷል። እንደም ሆኖ ግን እንደ ሀገር እኛ አሁን ምስል የምንሰጠው እንደ ሀገር ነው። አሁንም የትጥቅ ትግልን ከፖለቲካ ትግል ጋር አዋህደው ሀገሪቱን አሁንም ፈተና ውስጥ የከተቱ ኃይሎች አሉ ቻገር አሁን ፈተናው አላለቀም። መንግስት ድሎች አማቻችቷል። እነኚህን እድሎች ተጠቅሞ በሀገር ላይ ሰላም እንድነፍስ የሰላም አየር እንዲነፍስ ከማድረግ ይልቅ አሁንም ነፍጥ አንስተው የሚታገሉ ጫካ ያሉ ኃይሎች አሉ። ወንድሞቻችን፣ እህቶቻችን ጫካ ውስጥ ሆነው የሚታገሉ ኃይሎች አሉ። መንግስት የሰጠውን የሰላማዊ መንገድ ቢቀበሉና መቼም ቅድም ያልከው ነገር አለም የሰው ኃይል ሊያልቅ ይችላል። የተለያዩ ቁሳዊ ሀብቶቻችን ሊወድሙ ይችላሉ። መጨረሻ ላይ ግን የሚቋጨው በሰላማዊ መንገድ በድርድር ነው። ስለዚህ ድርድሩ የማይቀር ከሆነ ሰላማዊ ንግግር የማይቀር ከሆነ ለምን የሰው ሕይወት ይቀጠፋል? ስለዚህ አሁንም እንደው ቆም ብለው ቀልብ እንዲገዙ እናስባለን። ምናልባት እንግዲህ ጣሰው ቀጠናዊና ዓለም አቀፋዊ ጫናዎች ለምንድን ነው ስቱዲዮ ከመግባታችን በፊት ሀሳብ እያነሳን ነበረ። ለውጡ ምንድን ነው ፈተና ላይ የጣለው የሚለው ነገር ስናነሳ በተለይም ኢትዮጵያ እንግዲህ ያደረ ቁርሾ ያላቸው የአውሮፓ ሀገሮች ወዳጆቻችን እንዳሉ ሁሉ የወዳጅነት ካባ ለብሰው ሀገሪቱን ከፈተና እንዳትወጣ የሚጥሩ ኃይሎች አሁንም አሉ። ዓለም አቀፋዊ ቀጠናዊ ችግሮቻችን በጣም ብዙ ነበሩ። በተለይ ከሰሜን ጦርነት ጋር ተያይዞ ለውጡ ያኔ ባልጠነከረበት የለውጡ መንግስት ለጋ ነበር፣ ያ ትልቅ ፈተና ነበረ። ነገር ግን በውጭ የሚገኘው ዲያስፖራ ሀገራዊ ስሜቱ ይተጋጋለ ነበረ። አገር ውስጥም ያለው ማህበረሰብ ጦርነቶች በሰላም እንዲቋጩ ወይንም ደግሞ ልካቸውን እንዲይዙ አንድ እናት ማድረግ የሚገባትን መስዋዕትነት ስከፍል ነበር። ሀገር ሰላሟ እንዲረጋገጥ የተጀመረው የለውጥ መንገድ እንዳይቀለበስ ብዙ ዋጋ ተከፍሏል። በነገራችን ላይ የለውጡ መንግስት ሲመጣ መጀመሪያ ላይ ትልቁ ሪፎርም የሰራው የህዳሴ ግድብ ላይ ነው። ህዳሴ ግድብ በቃ ከመጥፋት አደጋ ነው የታደገው። ስለዚህ ያንን ህዳሴ ግድብ ላይ የተደረገው ሪፎርም የተመለከቱ የህዳሴ ግድብ መገንባትን ደግሞ ማይፈልጉ የውጭ አካላት ነበሩና እነዚህ ደግሞ የውስጥ አማጽያንን ሲደግፉ ነበረ። አንዱ ለለውጡ ፈተና የሆነው አንዱ ትልቁ ነገር እዚህ ጋ ነው። የውጭ ኃይሎች የእኛን መለወጥ ማይፈልጉ፣ ለምሳሌ ታላቁ ህዳሴ ግድብ መገንባት ማይፈልጉ አካላት ነበሩ። እነዚህ የውስጥ አርበኞች የውስጥ አማጺዎችን እየደገፉ አንድ ፈተናዎች እንዲበረቱ አድርጓልና ያምኖ ግን ብዙ ፈተናዎች እንግዲህ በድል ነው የተቋጩ። ወደ መልካም አጋጣሚ የተፈጠሩ ፈተናዎች ነበሩና ምናልባት የዚሁ የለውጡ መምጣት በተለይ አካታች ህብረ ብሔራዊ ሀገርን ከመገንባት አንጻር ያበረክተው አስተዋጽኦ ቀላል የሚባል አይደለም። ባለፉት በዘመናዊ ኢህአዴግ እንግዲህ እነዚህ ታዳጊ ክልሎች አሉ። ለምሳሌ ቤንሻንጉል፣ ነአፋር ጋምቤላ ታዳጊ ክልሎች ነው የሚባሉ ነው እና የሚሰጣቸው የሆነ ካባ ነበረ። እነዚህ ታዳጊ ክልል እየተባለ የሆነ የሚያለብሷቸው ካባ ነበር እና በሀገራቸው ጉዳይ ላይ ምንም አይነት ውሳኔ ሲሰጡ ያልነበሩ ክልሎች ናቸው። በተለይ ቤንሻንጉል ባሳለፍ ናቸው በ27 ዓመት አጋር እየተባለ ምንም አይነት በሀገራቸው ጉዳይ ላይ ምንም አይነት ውሳኔ ሲሰጡ ያልነበሩ ናቸው። አሁን ላይ ግን ያ የፖለቲካ ስርዓት ተቀይሮ ሁሉም ክልሎች በሀገራቸው ጉዳይ ላይ እኩል የመሳተፍ ውሳኔ የመስጠት ስልጣን ያገኙበት ስርዓት ነው እየተፈጠረው በንግግር ላይ ኢኮኖሚያዊ መነቃቃቱም ፖለቲካዊ መነቃቃቱም የተፈጠረው ከዚያ በኋላ ነው። በምንም ነገር ውሳኔ የመስጠት እንደው ለቁጥር ማሙያ ካልሆነ እንጂ ዳር ተመልካች ናቸው። በተለይ ታዳጊ ክልሎች ተብለው ምንም አይነት ውሳኔ ሲሰጡ ያልነበሩ ክልሎች ናቸው። በሪሶርሳቸው ላይ ማዘዝ ሲችሉ አልነበረም። ለምሳሌ ቤኒሻንጉል ጉሙዝ ክልል ባሳለፍ ነው በኢህአዴግ ዘመን በ27 ዓመት ውስጥ እንግዲህ ከፍተኛ በሀገሪቱ ከፍተኛ የማዕድን ሀብት ያለው ቤኒሻንጉል ጉሙዝ ክልል ውስጥ ነው። ነገር ግን የቤኒሻንጉል ጉሙዝ ክልል መንግስት በዚህ የራሱ ሀብት ላይ ምንም አይነት ስልጣን አልነበረውም። ፍቃድ የሚሰጠው ከማዕከል ነው። አልሚዎች ተመልምሎ የሚመጡት ከማዕከል ነበረ። ይሄ ሁላችንም የምናውቀው ነው። እንግዲህ ያንን አስቀርቶ ቤኒሻንጉል ጉሙዝ ክልል የራሱን ሀብት በራሱ የመወሰን የመጠቀም ስልጣን የሰጠው ነው። ይህን ደግሞ እንግዲህ በዚች አጭር ጊዜ ውስጥ በሰባት ዓመት ጉዞ ውስጥ ያየነው በርካታ ነገሮች አሉ። በተለይ በወርቅ ማዕድን ላይ በርካታ የዚህ አካባቢ ሰዎች ተሳትፈው አሁን ላይ በጣም ኢን ቢሊየንስ የሚሆን ሀብት አፍርቶ በተለያዩ ቦታዎች ላይ ኢንቨስት የሚያደርጉ ባለሀብቶች የተፈጠሩበት ነው። በጣም ጣሰው ያው መችም ሀገር ያጋጠማት ፈተና ይህን ነገር ቢባል እንዲህ በቀላሉ የሚነገር አይደለም። ብዙ ተዋኞች ቢተውኑ ጸሐፊዎች ቢጽፉላት የሚያልቅ አይደለም። ዞሮ ዞሮ በመነጋገር በመደማመጥ የሀገርን ችግር ማዋለድ ይቻላል። አሁንም እየታዩ ያሉ ምልክቶች ይበል የሚያሰኙ ናቸው። እንደ ሀገር መደማመጡ፣ በይቅርታ እንሻገር፣ በአብሮነት በፍቅር እንራመድ የሚሉ ሀሳቦች እየመጡ ናቸው። ምንም እንኳን አሁንም የለውጡ መንግስት የገጠሙት የውስጥ ፈተናዎች እችም ፈተና አይጠራም። በሂደት እየተነቀሱ እየተነቀሱ የሚወጡበት መንገድ እንዳለ ግልጽ ነው። እንዳም ሆኖ ግን በየደረጃው የሚገኙ የለውጡ መሪዎች ከፍተኛ የቤት ስራ አለባቸው። ከሙስና ጋር ተያይዞ መንግስት በተደጋጋሚ ምድር ድሮ የሚያነሳው አንድ ሀቅ አለ። ከሙስና ጋር ተያይዞ ሀገሪቱ እያመነጨች ያለችው ኢኮኖሚ በትክክለኛው መንገድ ለልማት ቢውል አሁን እየተሰሩ እየታዩ ካሉት ልማቶች ባሻገር በብዙ እጥፍ ወደፊት መስፈንጠር ይቻላል። ነገር ግን ግዙፍ ፕሮጀክቶች ተጀምረው ግዙፍ ፕሮጀክቶች እየተጠናቀቁ እያየን ነው። በክልላችን እንኳን በአሶሳ ከተማ እየተሰሩ ያሉ ስራዎች መቼም በወረቀት ወይም በቅጠል አይደለም የሚሰራው፣ በገንዘብ ነው። ሀብታችንን በአግባቡ ብንጠቀምና ሀገሪቱ የምታመነጨውን ኢኮኖሚ በተግባር ብናውለው አሁን ከምናየው በላይ የሚዳሰስ የሚታይ፣ የሚቆጠር ብዙ ልማት ማስመዝገብ ይቻላል እና ከሙስና ጋር ተያይዞ ከመልካም አስተዳደር ጋር ተያይዞ አሁንም የለውጡ መሪዎች በየደረጃው ከፍተኛ የቤት ስራ አለባቸው። የማረም፣ የመንቀስ፣ የህዝብን ድምፅ በደንብ አድርጎ ዝቅ ወርዶ ማዳመጥ። ህዝብን ካዳመጥከው ይገነባሃል እንጂ ኮ አያሳነስም። ህዝብን ስታዳምጠው በርካታ የተደበቁ በሰለጠነ ብሔራዊ ደህንነት በመረጃ የማታገኛቸው መረጃዎች ከህዝብ ታገኛቸዋለህ። ህዝብ ጋር በተመካከልክ ቁጥር ወደ ህዝብ በወረድክ ቁጥር እየጠነከርክ ነው የምትሄደው እንጂ መቼም እያነስክ እየኮስስክ አትሄድም። ስለዚህ መንግስት አሁን እየነቀሰ የሚያወጣቸው ብዙ ፈተናዎች አሉ። በዚህ ሰሞን የተካሄደው ይህንን ሁሉ የሚገልጽ በሰባት ዓመቱ ውስጥ የታዩ መልካም ፍሬዎች፣ የሰባት ዓመት የመጋቢት ፍሬዎች በሚል የነበረውን ድባብ እስኪ እንግዲህ እሱን ደግሞ እየቃኘ ነው ሀሳቦችን እናነሳለን። ምናልባት ኢትዮጵያ እንግዲህ በድህነትና በኋላ ቀርነት ነው ብዙ ጊዜ ስሟ የሚነሳው እንግዲህ ከዚህ በዚህ ሰባት ዓመት ውስጥ ይህንን በድህነትና በኋላ ቀርነት የሚነሳባትን ስሟን ለመቀየር በርካታ ስራዎች ተሰርቷል። በተለይ በስንዴ ልማት፣ በአረንጓዴ አሻራ፣ በታላቁ የኢትዮጵያ ህዳሴ ግድብ ላይ ቅድም እንዳነሳ ነው። እንደዚሁም የቱሪስት መዳረሻዎችን ምቹ ከማድረግ በፈጣን ኢኮኖሚ እድገት በተለይ የሀገር በቀል ኢኮኖሚ ማሻሻያ ሪፎርሞችን በማድረግ የተሰሩ ስራዎች በርካታ በሀገሪቱ ላይ ለውጥ ለውጥ እንዲመዘገብ እያደረጉት ያሉት የጉዞዎች ናቸው። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አማካኝነት ሀገርን የሚቀይሩ ፕሮጀክቶች ተጀምሮ እንግዲህ በርካቶች ተጠናቆ አገልግሎት ላይ መዋላቸውንም የምንመለከተው ነው። እነዚህ እንግዲህ ከለውጥ ዓመታት ወዲህ የተመዘገቡ ድሎች ናቸው። ምናልባት እንግዲህ ከዚህ ከመጋቢት 24/2010 በኋላ ለመፈጠርና ለመፍጠር የሚያስችል አውድ መዘርጋቱና እንደ ህዳሴ ግድብ ያሉ ሀገራዊ ሀሳቦች ለብርሃን መብቃታቸው ደግሞ አንዱ ትልቁ የዚህ የሰባት ዓመቱ የስኬት መገለጫ ነው። የተከበራችሁና የተወረዳችሁ ውድ ተመልካቾቻችን እየተከታተላችሁ የምትገኙት ቤጉ ሰሞነኛ ፕሮግራማችን ነው። ቤጉ ሰሞነኛ ፕሮግራማችን ሀገራዊ ለውጡን በማስመልከት እሱን እያነሳን ነው። ጣሰው እንግዲህ ሰልፉ ትላንት፣ ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ቃል ነበረ። እንደ ሀገር እንደ ክልልም ሲከበር የነበረውና በዚህ ላይ እንግዲህ በርካታ ሰዎች ተገኝተዋል። ክቡር ርዕሰ መስተዳድሩ በከተማችን በአሶሳ ከተማ በተካሄደው ደማቅ የድጋፍ ሰልፍ ላይ ተገኝተው ንግግርም አድርገዋል። በሀገር ደረጃም ጠቅላይ ሚኒስትሩ በተለያየ ጊዜያት ሀሳባቸውን ሲገልጹ ነበረም። በተለያዩ ክልሎች ደማቅ ሰልፎች ተካሂደዋል። በርካታ መፈክሮችም ሲደመጡ ነበረ። ዜጎች በሰላማዊ መንገድ ወጥተው ድምፃቸውን እያሰሙ ነበር። ደስታቸውን እየገለጹ ነበረ። ከዚያ ከጨለማ ዘመን ተላቀን አሁን ሰላም ዲሞክራሲ ብልጽግና ያየነበት ወይም ደግሞ እየታየ ያለበት መልካም አጋጣሚ ነው በሚል እየገለጹ ነበረ። በዚህ ውስጥ አንዳንድ ኃይሎች ደግሞ እንግዲህ የሰው ልጅ ሀሳቡን በተለያየ መንገድ ይገልጽ ይችላል። በእኔና በአንተ መካከል የሀሳብ ልዩነት ይኖር ይችላል። ተፈጥሯዊ ባህሪ ስለሆነ መኖርም አለበት። ነገር ግን በሀገር ጉዳይ ላይ የማንደራደራቸው ነገሮች አሉ። በሀገር ምሰሶ ላይ ግን መግባባት አለብን። በሀገር ሕገ መንግሥት፣ በሀገር ባንዲራ፣ በሀገር መሪ፣ በሀገር ሉዓላዊነት ላይ መደራደር የለብንም። ከዚህ አፈንግጠው ሁሌ ወደ ዳር መጫርን ሁሌ መገለልና ማግለልን የሚያስቡ ግለሰቦች አሉ፣ ጥቂት ግለሰቦች። እነኚህ ሰዎች የብዙሀኑ ድምፅ እያስመሰሉ በማህበራዊ ሚዲያ ይመጣሉ። አንዳንዶቹ በፌክ አካውንት ተሰልፈው በርካታ ተከታይ በርካታ ቁጥር አስከትለው ሰውንም የሚያወናበር ነገር አለ። ሀገራችንን እንደዚህ አይነት ሳቢያ ያለ የሚጠቅማት ችግር ካለ ተነጋግረው ተቀራርበው መደማመጥ ነው። ጫካ ያሉ ኃይሎች እኮ ወደ መሀል መጥተው ማሳሪያ ወርደው ብዙዎቹ ስልጣን ይዘዋል። የሀገር ጉዳይ ይመለከተናል ብለው ርዕዮተ ዓለማቸውን አሁን ካለው ሀገር እየመራ ካለው መንግስት ጋር በማስማማት የሀገር ጉዳይ ወደፊት በማስቀደም ሀገርን እያዳኑ ያሉ ኃይሎች አሉ። የማይካድ ነገር አለ። አንዳንዶች ለምንድን ነው ሙጥኝ ብለው ሀገርን ከማወናበድ ሀገርን ከማፍረስ ጋር የሚያያዙ ክፉ ሀሳቦች አሉና እንደዚህ አይነት ሀሳብ ያላቸው ሰዎች ብቻ መታረም አለባቸው። ያስባል ለምሳሌ መንግስትም እንደዚህ አይነት የሀሳብ ልዩነቶች ይኖራሉ። የትም ዓለም ላይ የሀሳብ ልዩነት አለ፣ የሪዮት ልዩነትም አለ። የትም ዓለም ላይ ግን በሀገር ጉዳይ ላይ አብሮ መስራቱ ነው የሚወጀው። ለዚህም ይመስለኛል እንዲህ ከለውጡ ወዲህ በነገራችን ላይ አንዱ በኢትዮጵያ ፖለቲካ ውስጥ ያልተለመደ አዲስ የሆነው ተፎካካሪ የፖለቲካ ፓርቲዎች በሀገራዊ ጉዳይ ላይ መንግስት ጋር ተቀራርቦ የሚሰሩበት ለምሳሌ በቦታው ላይ የተፎካካሪ ፖለቲካ ፓርቲዎች ስልጣን የሚያገኙበት አብሮ መስራት ስለሆነ ማለት ነው። ለዚህ ይመስለኛል መንግስትም እንደዚህ አይነት አሰራር ያመጣው። ስለዚህ የሚበጀው አብሮ መስራት፣ የሀሳብ ልዩነት እንዳለው ነው። ግን አብሮ መስራት ትልቅ ጠቀሜታ፣ ሀገርን ለመገንባት የሚኖረው ፋይዳ ትልቅ ስለሆነ በዚሁ ቢሰራ መልካም ነው። ላለ በጣም ጥሩ። ክቡር ርዕሰ መስተዳድሩ በድጋፍ ሰልፍ ላይ ተገኝተው የተናገሯቸው ሀሳቦች አሉ። የኢትዮጵያ ትንሣኤ ለማብሰር መሰረት የተጣለበት፣ የለውጥ ችቦ የተለኮሰበት፣ በርካታ የውስጥና የውጭ ፈተናዎች ገጥመውን እነዚህን ለጥንካሬያችን ግብአት ያደረግንበት፣ የማንሰራራት ጉዟችንን ለማፋጠን መሰረት የጣልንበት እለት ነው ሲሉ ያው ደመቅ ባሉ ሀሳቦች ነበረ የገለጹ ርዕሰ መስተዳድሩ እንግዲህ በወቅቱ ባሰሙት ንግግር እነዚህን ሀሳቦች አነስተዋል። በማህበረሰቡ እንግዲህ የድጋፍ ሰልፍ ያደረጉ አካላት ደግሞ ሲያሰሙ የነበሩ መልእክቶች አሉ። የሀገር የማንነት ግንባታ፣ ለብሩህ ኢትዮጵያዊነታችን፣ ኢትዮጵያዊ እሴቶቻችን፣ ለአውንታዊ ሰላማችን፣ መጋቢት የቀጣዩ አርበኝነት ጅማሮ ማብሰሪያ አብረን ጀምረናል አብረን እንደርሳለን የጋራ ግባችን የአፍሪካ ተምሳሌትነታችን የመጋቢት ፍሬ የጋራ ትናንት የጋራ ዛሬና ቀጣዩ ጀግንነታችን ለኢኮኖሚያዊ ሉዓላዊነታችን የሚሉ ድምጾች በድጋፍ ሰልፉ ላይ ተስተጋብተዋል ተመልክተናል በጣም ጥሩ እንግዲህ ይህ ከሆነ ያው የድጋፍ ሰልፉ ተከናውኗል በሀገር ደረጃ በክልሎችም ተከናውኗል አይተናል ሰምተናል እኛም ዘግበናል ቀጣይ እቺ ሀገር የምትጠበቅበት ደረጃ ስሟን ክብሯን የሚመጥን ደረጃ ለማድረስ ከመንግስትና ከማህበረሰቡ የሚጠበቅ ትልቅ የቤት ስራ አለ። እንቅፋቶቻችንን እያረም ከመንገዳችን ላይ እያነሳን በምትኩ መልካም መልካሙን ነገር እየተከልን አላስፈላጊ ጉዳዮች እየተነቀሉ እንዲሄዱ ከመንግስት ምን ይጠበቃል? ከማህበረሰቡ ምን ይጠበቃል? ሀገርን እንዴት አድርገን አስጠብቀን ለቀጣይ ትውልድ ማስረከብ አለብን። የቀጣይ ትውልድ እደኞች እንዳንሆን ከማህበረሰቡና ከመንግስት ምን ይጠበቃል? እስኪ በዚህ ላይ ትንሽ ነገር በለ። አሁን የተጀመሩ ለውጦች ውጤት ፍሬያማ እንዲሆኑ መደረግ ያለበት ብለን የምናስባቸው በተለይ በየተቋማት በኩል የሚስተዋሉ የመልካም አስተዳደር ችግሮች አሉ። ዜጎች የሚያነሳቸው የመልካም አስተዳደር ችግሮች አሉ። እነዚህ መቀረፍ አለባቸው። ዜጎች በመንግስት ተቋማት በአገልግሎት ሰጪ ተቋማት ላይ ፍትሀ የሆነ አገልግሎት ሊያገኙት ይገባል። ከዚሁ በተጨማሪ ደግሞ በተለይ በፍትህ ተቋማት በኩልም እንደዚህ ፍትሀ የሆነ የህግ ስርዓት የዳኝነት ስርዓት ሊሰፍን ይገባል። አልፎ አልፎ የሚስተዋሉ የህግ ጥሰቶች አሉ። እነዚህ እነዚህ መስተካከል ነው ያለባቸው። ለውጡ ወደ ተፈለገው አቅጣጫ እንዲሄድ መንግስት እነዚህ ላይ ትኩረት አድርጎ መስራት አለበት። በየአካባቢው ህዝቡ የሚያነሳቸው የመሰረተ ልማት በተለይ አሁን በክልላችን ላይ በርካታ አካባቢዎች ላይ ባለፉት ዓመታት በነበረው ጦርነት የወደሙ በርካታ የህዝብ ተቋማት አሉ ና እነሱ መልሶ ማቋቋም ስራዎች መንግስት እያከናወነ ነው የሚገኘው። ነገር ግን በተፈለገው መልኩ አይደለም፣ አሁንም እየሄደ ያለው ይህ በጣም ሪሶርስ የሚፈልግ ከመሆኑ የተነሳ ማለት ነው። ስለዚህ እነዚህ የመሰረተ ልማት ጥያቄዎች መቀረፍ ነው ያለባቸው፣ ከወዲሁ በየደረጃው እየተከታተለ መንግስት መቅረፍ አለበት። ከዚሁ በተጨማሪ በተለይ የሙስናና ብልሹ አሰራሮች መንግስት ሊታገል ይገባል። ሙስና ሀገር ያፍርሳል፣ ሀገር ያጠፋል፣ ዜጋን ያጠፋል። ስለዚህ ሙስና ጋር ተያይዘው የሚስተዋሉ አልፎ አልፎ የሚስተዋሉ እጅግ በጣም የሚዘገንኑ ነገሮች አሉ እና እነዛን መንግስት ተከታትሎ ማስተካከያ መውሰድ አለበት። ሌባ ለሀገር አይጠቅምም። ሌባ እንኳን ለሀገር ለራሱም አይጠቅም ነው እና ሌባን የማጽዳት ስራ መንግስት እንግዲህ በየ ሌባ በስሙ መጠራት አለበት። ሌባ ሌባ ነው። ምንም ሌላ ስያሜ አያስፈልግም። ስለዚህ መንግስት እንደዚህ አይነት ነገሮች ላይ በትኩረት መስራት አለበት ነው የምንለው። ህዝቡ ደግሞ ጠያቂ ማህበረሰብ ሊሆን ይገባል፣ በመንግስት በኩል ምላሾች እንዲሰጡ ጠያቂ ማህበረሰብ ሊሆን ይገባል። በምክክር የሚያምን ሊሆን ይገባል። በጠመጃ በማንሳት ድንጋይ በመወርወር ሳይሆን በመጠየቅ በመመካከር መፍትሄ ማምጣት እንደሚቻል ማመን አለበት። ምን ማለት ነው? የንቁ ዜጋ መፈጠር አለበት የሚል ነው። በሀገሩ ጉዳይ ላይ ደግሞ የማይደራደር ዜጋ ሊኖር ይገባል። ሁሉም ዜጋ እቺ ሀገር ስላለች ነው ሁላችንም እዚህ የምንኖረው። እቺ ሀገር ከለች እኛም የለንም። ይሄ ምንም የሚካድ ሀቅ አይደለም። ስለዚህ በሀገሩ ጉዳይ ላይ የማይደራደር ትውልድ ሊፈጠር ይገባል የሚል ስለዚህ መንግስትም ደግሞ ከህዝብ የሚነሳውን ድምፅ ቆም ብሎ እያዳመጠ እየተደማመጠ መጓዝ አለበት ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ቤ.ጉ ሰሞነኛ ሳምንታዊና መደበኛ ፕሮግራማችን ስትከታተሉት የነበረው። በዛሬው ቆይታችን እንግዲህ ሀገራዊ ለውጡ እውን የሆነበትን ሰባተኛውን የለውጥ ዓመት በተመለከተ በሀገር ደረጃ በክልሎች ሲከናወኑ የነበሩ የድጋፍ ሰልፎች አሉ። በድጋፍ ሰልፎች ላይ የተነሱ ሀሳቦች እነሱን ስንገልጽ ነበረ። ቀጣይ እንግዲህ ሀገራችን በተለይም ደግሞ በመሪነት ደረጃ የተቀመጡ ግለሰቦች በየትኛውም ደረጃ ሊሆን ይችላል። ሀገርን ለማሻገር ሁሉም ከስሜት ነፃ ሆኖ በመደማመጥ ሀገርን ማሻገር እንደሚገባ ከእኔ በላይ እኛ የሚል ስሜት፣ በእኛነት ስሜት፣ በአቃፊነት ስሜት አሁንም የመገለል ስሜት የሚሰማቸው ወገኖች በየትኛውም ጠርዝ ሊኖሩ ስለሚችሉ ስላሉም እነሱንም የማቀፍና ኢትዮጵያዊነትን በማጉላት ሀገር ማሻገር ይጠበቃል። ሀገራችን ሰላም ሁና ወደ ነበረው ወደ ቀደመው ልዕልናዋ ከፍተዋ እንድትወጣ ሁላችንም እጅ ለእጅ ተያይዘን በአብሮነት ስሜት መነሳት ይኖርብናል። የለውጡ መንግስት የተጀመሩ ልማቶችን ማስቀጠል፣ ከህዝብ ጋር እየተናበቡ መጓዝ ይጠበቅበታል የሚል ነው። ተመልካቾቻችን፣ ዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ዝግጅታችን ይህን ይመስላል፣ በዚህ እንቋጫለን።